አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ቤተሰቦች እንደምን ናችሁ? ሰላም ናቸው። ደህና ነኝ። አልሐምዱሊላሂ። በላይክ፣ በሻር በሰብስክራይብ ግባ ግባ ግባ ብላችሁ እንግዲህ ኧረ ተው ተው። አብረን እኔ እኮ የምላችሁ ቆይማ ወገኖችዬ፣ በዚህ ትመጣላችሁ በዚህ መካነ ሰላምቱ ኦኬ። በዚሁ በዛኛው በዛኛው ሊሸምጡልኝም በዛ አሁን እናገራለሁ። ልክ አሁን እየመጣሽ ተኚ የኛ ቤት ሰፊ ነው አለ ዘይቱ እንዳይፈስ እንጂ የትለፈልፍ ዘይቱ ዘይቱ እንዳይፈስ እና መወልወሉ ጣር እንደሆነ ማጠቡ መወልወሉ ጣር እንደሆነ እናንተ እና የእንዲህ በዚህ ትመጣልሽ፣ በዚህ ነው ይልኝ በዛ ትመጣልሽ፣ በዛ ነው ይልኝ ሲሙላ እንደ ለማንኛውም ላይክ ሸር ሰብስክራይብ ያደረጋችሁ መቶ ሺህ ከተቱኝ እናንተ መቶ ሺህ አሁን መቶ ሺህ ነው የምፈልገው፣ ሰምታችኋል መ ሰላም ነ ሰላም እ ሦስት መቶ ሺህ ሙተሽ ነው ቁመሽ በህል መሽ እንኳን ሦስት መቶ ሺህ ሊከትሽው የሌለ እየ ዞርሽን አይመጡልሽ። አሁን ለማንኛውም የመጣሁበት አጀንዳ አንድ እና አንድ አንደኛ ደረጃ ም ነው ምነው ምነው ምነው አይኔ ምነው ሊቀናም በትንሹ ኳን እን ይሄኛው ሰውዬ እዛ እያለ በር እየከፈተ እያስገባሽ፣ እንዴት ተሴት ጋር ይሄጃላል ብለሽ እንዲህ አድርግሽ ልጁን አናቱን ብለሽ ልገለግ ነበር። እንደ ሙሽዬ እንዲያገላግልሽ ሙሽዬ ብለሽ ነው ሙሽዬ አላቅላችሁም። እንዲያገላገልሽ እንግዲህ የሰው ልጅ ደብድበሽ ማለት ነው። እነ ነግሬሻለሁኝ ነው ነግሬሻለሁ። ተይ ረጋ በይ በሱ ላይ እንዲያመጡ ታያለሽ። እኛ ምን ያርግልናል እንዴ ያንቺ እኮ ብቻ ነው እሱ ኸላስ እንት ሄና እኛ አንፈልግም ዴ ማንም አይነካብሽ ማሳስለን እንጂ ማንም ወይ ነክች ሄሚዬ እንዴ እንዴ ወይ ልክች ብስሚላ ማንም አይነካብሽም ማለት ነው። እሱ ማንም ጫፍም ጭረንቃፍም ይደርስ የለም። እንደ አስተዋውቀሽ በተሰብና በተሰብ ልጅ ለልጅ ብላ ሙሽ እየሄድ ያ ወይ ፈንክች ያለኝ እኔ እናትዬ። አሁን ለማንኛውም ላይክ ይሻል ሰብስክራይብ አሉ

ያረብ እንዲያው እውነት አለ ያርግላቸው። ሀቂቃ እውነት አለ ያርግላቸው፣ ግን ገብተው ደግሞ አርፍጠው እንዳይመቷቸው እንጂ ወላሂ በጣም ነው የተደሰትኩት ማለት ነው። አገራችንንም እንዲዛ ሰላም አለ ያርግልን ወላሂ። እኔ ሌላ የለም ሃይማኖት ለሃይማኖት አነካክተው አነካክተው ወላሂ ህዝባችንን ሊያባሉት ነውና እንደው እናንተ ጫካ ለጫካ እንደ ብድዬ እሄዳችሁ ሰው መትገሉ ሰዎች፣ እባካቸው ይሄ ነፍስ ይሄ ነፍስ ወላሂ በፈጠራችሁ ጌታ እንደው ፈጣሪያችሁን ታውቁ እንደሆነ እንደው ሃይማኖት፣ ወላሂ ሃይማኖት አታናካኩብን። እኛ ሀገራችን ሰላም እንኖርበት ርስ አሁን እና ይሄ ሁላ ዘይት ወርቅ በነፃ አሁን ወስዶ ማሽኖ ከተው ታቅልጣው እንደገና ያመጡታል። ወላሂ ይሄ ለምንድን ነው የሚያቀልጡት መሰላችሁ? በምን ምክንያት መሰላችሁ?

ደግሞ ወዘቃ ገብታ ላይ ስለፈለፈኝ እናቴ በሩ ለዴብዲ በአስቀድሜ እኔ ወዘቃ በጣም ነው ማፈራው እና ይሄን ይመስላል። ወገኖችዬ ሸር ላይክ ሰብስክራይብ እያደረጋችሁ ገባ ገባ ብሉ። بسم الله السلام عليكم ورحمة الله وبركاته እና ይሄን ይመስላል። ዛሬ የመጣሁበት አንድና አንድ አጀንዳ ወገኖችዬ፣ ዋ ሸርሸር ሸርሸር እያደረጋችሁ

እና ለማንኛውም ሻር፣ ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ እንግዲህ። ደስታችንን አላህ በእነዚ ሀገር እንዴት ተደስቱ የኛም ሀገራችንን ደስታዋን አላህ ያብዛልን እያል፣ በሻር በላይክ በሰብስክራይ እየገባችሁ እንግዲህ ሞቅ እንዲህ ሞቅ አርጋችሁ መካነ ሰላም መቶ ሺ ክተቷት። አሁን ከረሜላ ልበላ ነው፣ ከረሜላ ልበላ ነው ደግሞ የምን ሊሆን ደግሞ የምን ሊሆን

ከሳውንም ምኑንም ምኑንም አንዱት አንዷ ጋር አንዱት አንዷ ጋር ነው እና የሚቀመጠው እንደ ዘርጌ ላጠጋጋና ላኖርና ዝም በሏቸው፣ ቀን እስከሚያልፍልን ድረስ ሀገራችን ሰላም እስከሚሆን ድረስ ሀገር ሰላም እስከሚሆን የአባተ በሬ ብሏልና።

እንኳን አሁን ላይ ለሚያልኩ ሽሸቴን ነው አይደለም። ትመለስ ታገቢ፣ አሁን ቆይ በኋላ ስራ እና በኋላ ነው ሰብስክራይብ በአንድ እጅ ቪዲዮ እየሰራሁ በአንድ እጅ ሰሃን እያንካካ እንሰራላችሁ። ኢንተርኔቱ ፎቅ ነው። አሁን ሁለተኛው ዶርም ተሁለተኛውም ዶር ልጁ ክፍል ወስደውታል። ዛሬ ደግሞ ጎድ አገር አንድ